ገላ ገላይ ነው አካል እኮ ደግሞ አካላይ ነው ተባብለን አይደል እንዴ ተጋባ? ነው እንዴ ቢሆንም ገላችን ለየግላችን ነው። የየራሳችን ደግሞ ራሳችን አላፊነት ስላለብን ሌላ ጣልቃ የሚገባ ሰው ደግሞ አያስፈልግም። እንደ ሚኪ ከተጋባን እኮ ሶስት ወር ሞላን አይደለም፣ ገላህን እኮ እግርህን እንኳን በቃ ታጥባ አታውቅም። አያገባሽም። በቃ የኔ ገላ መታጠብ ለመታጠብ አይመለከትሽም እንዴ? ነችና ነጻነት ለምንድን ነው ያገባኝ እንዴ? በዚህ አይነት እንኳን ተውሃ ሜነካ በአመት አንዴ ለጥምቀት ብቻ ነው ማለት ነው። ጉድ እኮ ነው። በቃ ልታጠብ አልፈልግም። ህ፣ ይቅርታ ቅድም አስቀየምኩ አይደል? አረ፣ ችግር የለውም እንደውም እኔ ያስቀየምኩሽ ነው የተመሰለ የመሰለ ያ። አንተማ፣ በመጨረሻ አስቀየምከኝም እንዴ? ጮኬብሽ አለው እኮ እንዴ። እኔም እኮ ማለት የለብኝን ነገር ብዬሽ አለሁ። ይቀር በለኝ። እንዴት አድርጌ ነው? አባብዬና ለዚህ ገላው እንዲታጠብ አድርገው። አንቺማ ማለት የፈለግሽን የተናገርሽው ጣጣ እኮ ነው። አሁን ምን ብዬ ባስረዳት ነው የሚገባት? እሺ በቃ ተወው፣ ቤት እናወራዋለን። ምን ትፈልጋለው? ያለውን የመጣ ችግር ነው። ወይ ዜድዬ፣ እንዴት ነህ ወንድሜ? እና ጽጌ እንዴት ነሽ? ትዳር እንዴት ነው? እንዴት ይዞሻል አዲስ ትዳር? ይመስገን፣ ሰላም ነው። እስካሁን ብቅ ብዬ የስራ መደራረብ ነው። ኧረ ችግር የለውም ወንድሜ። የለም ኧረ ተይ እባክሽ፣ አይደለም አንቺ፣ ሰውን አንበሳን ማላመድ የምትች ማለት አንቺ የተፈጠረ ነገር አለ አይደል? ድምፅሽ ላይ ትንሽ ቅሬታ ነገር ይነበባል። አይ ያን ያክል አንተ ባልከው ልክ እንኳን አይደለም። ከሞን ንገረኝ። ነፂ ምድር የተፈጠረ ነገር አለ፣ ለመነገር ትንሽ ከባድ ነው። ለወሬማ የምንሽ ነገር ታውቃለህ። እንግዲህ ነፂ፣ ለመናገርም ለወሬም ከባድ የሚባል ነገር የለም። ያው ትዳር ላይ የሚፈጠሩ ነገሮች ይታወቃሉ። ይሄኔ በጣም ቀላል ይሆናል። ንገሪኝ እስኪ። አንተ እንዳልከው ቢሆን ጥሩ ነበር። እንዴት ነው አልጋ ላይ ደከመብሽ እንዴ? አረ እዛ ላይ እንኳን ነብር ነው። በይ ተይው። የአልጋ ላይ ነብር ይዘሽ ነው እንደ ታዲያ፣ ጭንቀት ሌላው ቀላል ነው እባክሽ ሲድይ ሻወር መውሰድ አይወድም ያውልሽ። አንቺ ከልጅነትሽ ጀምሮ ንጽህና ስለምትወጪ ሰው ሁሉ እንደዛ እንዲሆን ትፈልጋለሽ። እንግዲህ ቀስ እያለ ይለምዳል። ማንም ሰው እኮ በየቀኑ ሻወር አይወስድም። ይወስድ? የምን በየቀኑ መጣብኝ? ከተጋባን ድፍን ሶስት ወር አንድም ቀን ሻወር ውስዶ አያውቅ። ምን ማይ ጎድነስ? ከምርሽ ነው? እኔ በፍጹም አላምንሽም። እንደ ማልቅልር ታውቃለህ። እውነቴን ነው ዜድዬ የሰውየውን ጭቅቅት ገላ ይዘሽ ነዋ። እስካሁን መገናኘት አለብን። እንዴት አርጌ አስረዳሁ ነው የሚገባው? እንዴት አድርጌ ነው ውሰድ የምለው? ቆይ ግን ሰውን እንዲ እድሜ ልኩን እኔ ከማባዝ በፊትም ታጥቦ ያውቃል ማለት ነው ያልጋ ላይ ችግር ከሆነ ይፈታል በህክምና ምናምን ብዬ አሰብኩ። ይሄ ደግሞ ሌላ ኬዝ። እኔ እንደዚያ ነገር ሰምቻ አላቀ እስኪተወ ዘይድ ግራም ከባድ ጉዳይ ነው። እኔ ምለው ነገሩ ያውቃል ምኑ ምኑን ትላለች እንዴ? ገላኗን ለመታጠቡ ነዋ። ለምንድን ነው ገላማ አይታጠቡ? ምንድን ነው ምክንያት ስትዩ፣ ምክንያት ይህ እንዲህ ነው ለዚህ ምን ምክንያት አለው? ያው አለመፈለግ ወይ ውሃ መፍራት ነው። እሱን እኮ ነው ገብቶሻል አይደል? እንደ ሚስት ማወቅ ያለብሽ ከመጀመሩን ውሃ የፈራው ሻወር መታጠብ ያቆመው መች ነው? ከልጅነቱ ጀምሮ የሆነ የህይወት አጋጣሚ ይኖራል ብዬ ስላሰቡ ነው። እንደ ሚስት ደግሞ ይሄን ማወቅ አለብሽ። እንዴ ካልነገረኝ፣ እኔ እንዴት ላውቅ እችላለሁ? በቃ ድፍን ያለ መልስ ነው የሚሰጠኝ። አልፈለግም፣ መታጠብ ካልፈለግኩስ? በቃ እንደዚህ ነው ሊለኝ የሚችለው። ጥበብ ያስፈልገዋል እህቴ። እንግዲህ አንተ ቅረብና እስኪ በጥበብ ቀይረው። እ ጥረት እናደርጋለን። እኔ የምልሽ ነዚ የመጀመሪያ ጊዜ ገላህን ታጠብ ስትይ ምንድን ያለሽ? በኋላ ይታጠባሉ ብዬ አሰብኩ። በኋላም ሰሆን አይታጠብም። አድሮ ደግሞ ነገ ጠዋት ለቅለቅ ይላል ብዬ አሰብኩ። አይታጠብም። ደግሞ እንደገና ማታም አየሁ የለም፣ አይታጠብም። የሚገርም ይሄ የሚገርምህ ቢጨንቀኝ እኮ በቃ መስሪያ ቤት እየታጠበ ነው ብዬ ማሰብኩ ስጠይቀው፣ ግን እዛም እንደማይታጠብ ነው የነገረኝ። ምን አለሽ? ይገርማል። ዜድዬ አንዳንድ ቀን በቃ ጥለሽ ጥፊ ጥፊ ሚል ስሜት ይሰማኝና፣ የገባሁበት ነገር ያው ትዳር አይደል ከባድ እንደሆነ ሳስብ ደግሞ መልሼ እተዋለሁ። ጥሩ አድርገሻል። በጣም አሪፍ ሀሳብ ነው። ነገ እንግዲህ ጠንከር ያለው ውይይት እናደርጋለን። አሁን እኮ እኔም በራሴ ብዙ ጣርኩኝና አንተንኮ ትንሽ ስለሚያከብርህ ከሰማህ ብዬሽ እኮ ነው። በጣም አሪፍ። ስለዚህ ነገር እንገናኝ። ይፈታል ብዬ አስባለሁ። አይዞሽ፣ አትጨናነቂ። በቃ እኔ ልሂድ። ቤተሰቡ አስመከርኩ በእኔ ቤተሰቡ አስመከርኩ፣ በጓደኛ አስመከርኩት በእኔ ጓደኞች አስመከርኩ። ጭራሽ እኮ እነሱን ጠላት ነው ያደረጋቸው። ሌላው አለበል፣ እንዴት ነህ? ጠፍተህ ጠፍተህ ከየት ተገኘህ? እባክህ የራሳችን ትተን ሌላው ላይ ጣት መቀሰር ይቀናናል። እኔ የምለው ዛሬ ከየት ተገኘህ? ካለህበት ማሆነ ነኝ። ደውልከ። እሺ ምን ልታዘዝ? ስለምን ጉዳይ? ጀመረ ደግሞ ወንድሜ፣ ይሄ እኮ የግል ጉዳይ ነው በእኔ ያለ መታጠብ እናንተ ምን አገባችሁ እንዴ በቆሽሽ በገማ እኔ ነኝ አደለ እናንተ ምን አገባችሁ ታዲያ ለምን አታውኝም በቃ በእናትህ አሁን ተውኝ የኔን ጉዳይ ለእኔ ተውት እንዴ ሄሎ ማስቲ እንዴት ነሽ ሰላም ነኝ አባዬ እንዴት ነው ልክ ነሽ ጠፍቻል ስለምንድን ነው? ለምን አሁን አትነግርኝ? ምንድን ነው ንገርኛ። እና ምን ይጠበስ። እናንተም የራሳችሁን ኑሮ ኑሩ፣ እኔም የራሴን ኑሮ ልኑር። እንደ ለምን አታውኝም? በቃ አሁን ይበቃሻል። እንዲሁም ለዚህ ጉዳይ ከሆነ እኔ መምጣት አልፈልግም። በቃቸው ቆይ ሰው እንዴት ሳይታጠብ ዘመኑ ሙሉ ይኖራል? ለቅርብ ጓደኞቹ ተናገርኩ፣ ለቤተሰቡ ተናገርኩ። ለእነዚህ ሰዎች ከመናገሩ ውጭ ሌላ ምን ላድርግ ይችላለሁ? ቢጨንቀኝ እኮ ከነሱ አልፎ ተርፎ ለወንድሜ ማስመከርኩ። እሱ ግን የሚሰማ አይደለም። እስኪ የመጨረሻ ሙከራዬን በወንድሜ አማካኝነት ያለሁ እንጅ ሌላ ምን ተስፋ አለ? ትዳራችሁ በጥሩ የፍቅር መሰረት ላይ እንደተመሰረተ ያስታውቃል። ልክ ነህ፣ ትክክል። ነገር ግን የፍቅር መሰረታችሁን ሊንድና ሊያበላሽ የሚችል እያንዳንዱ ጥቃቅን የሆኑ ነገሮችን በንግግር መፍታት መቻል አለባችሁ። ወይ ጣጣ! ይህ ነገር እኮ ዞሮ ዞሮ ወደ ሳሙና እና ወደ ውሃ መሄድ እኮ ነው። ኧረ ምንድን ነው የሚሻለው? ልክ ነህ፣ እሱ ጥሩ። ስለዚህ በመካከላችሁ ያለው ክፍተት ምንድን ነው ብላችሁ መወያየት አለባችሁ። ከዛ በኋላ ነገሮች ቀላል ይሆናሉ። ጥሩ። ከዚህ በላይ ነገሮችን እያነሳን ብንወያይ ብንጫወት ይቻል ነበር፣ ነገር ግን እንግዲህ ብርቱ ጉዳይ አለብኝ የግድ መሄድ አለብኝ። ግን ዛሬ። ችግር የለም መሄድ ትችላለህ። በቃ ሰላሙን ሰሞኑን መጥቼ ምሳ እንደዛሬው እየበላን እንጨዋወታለን። አሁን ልሂድ። እሺ ጥሩ፣ በቃ ግን ትንሽ ብትጫወት ጥሩ ነበር። አንቺ፣ ቆይ፣ ዝም ብለሽ ነው እንዴ? ለማንም ሰሜንም እንደዚህ የምታዛቢው እንዴ? ለማን ተናገርኩ? እንደ እኔ ብነግርህ አልሰማ ስላልከኝ ለአንተ ቤተሰቦችና ለእኔ ቤተሰቦች ብቻ ተናገርኩት። እንዴ ታዲያ ሌላ ምን አልኩኝ? ለነገሩ የፈለገው ነገር ይምጣ። እኔ ከሀሳቤ ንቅንቅ አለ። አሁን እኳ አንሳ ልታጠብትን ማለት ነው። የመታጠቢያ ጨርቅ መታሻና ሳሙና አደለም የሚያስፈልግ፣ በብርጭቆ ወረቀት ሸሸታ ባለፈው ስመጣ ነጽ አንድ የነገረችኝ ጉዳይ ነበር። እሱን ትቀርፋላችሁ ብዬ አስቤ ነበር፣ ግን ምንም ነገር የለም። አዎ አንዳንድ ነገሮችን ለመፍታት ሞክረናል፣ ግን ደግሞ እንደ አቋም ያዝነው ጉዳይ በዛው ይቀጥላል ማለት ነው። ይሄ ከባድ ነው። ቆይ እንዴት ገላ ለመታጠብን ሰው እንደ አቋም ሊይዝ ይችላል እንዴ? ደግሞ ኮ ሽንጡ ነው ጥሮ ነው የሚከራከረው። ይሄን ምንም ላረገው አልችልም። ሚኪ፣ ባለፈው በዚህ ጉዳይ ለማውራት ከመጣሁ በኋላ ጉዳዩን ትፈቱታላችሁ ብዬ አስቤ ነበር። ግን አሁን ምንም ነገር የለም። የሚገርመው ገላ ለመታጠብ እንዴት ምቾት እንደማይነሳ ነው። ግራ የሚገባኝ ገላ ለመታጠብ ያሳክካል፣ ተባይ ይፈጥራል? ጠረን ይቀይራል። ማህበራዊ ሕይወትስ እንዴት ነው የሚሆነው? በዛ ላይ ትዳር ይይዛል። እኔ ምንድን ነው የሚሻለው? እኔ መቼም ቢሆን መታጠብ አልፈልግም።